ሁሉ ነገር የተወሰነ ነው ብለን ማመን፣ ይሄ አንደኛው ኢማን ነው። እነዚህ ትንታኔ ያስፈልጋቸዋል። አስላል አወል ነው የምንለው ነው። አስላል አወል እነዚህን ሁሉ ጠቅሎ ይዟል። አንዱ መሰረት ነው። ገና እኛ የምናያቸው ያቸው ኡሱሉ አህሊ ሱነቲ ወልጀማ ነው። ያህሊ ሱነቲ ወልጀማ መሰረቶች ነው የምናየው። ከመሰረቶች ሁሉ አንደኛው መሰረት ይሄ ነው ማለት ነው። አንደኛው መሰረት ይሄ ነው አንደኛው መሰረት ይሄ ነው። አንደኛው መሰረት ውስጥ ራሱ ብዙ መሰረቶች አሉ። ምንም ይመስል፣ አልኢማኑ ቢላህ በአላህ ማመን፣ ወመላእከቲ በመላእካዎች ማመን፣ ወኩቱቢ በመጽሐፍት ማመን፣ አላህ ባወረዳቸው ኪታቦች ማለት ነው። መላእካዎች ቁጥራቸው ይሄን ያክል ነው አይባልም። እናምናለን። ምን ለአላህ የተለያዩ መላእካዎችና የተለያየ የሥራ ዘርፍ ያላቸው የሆኑ መላእካዎች አሉት። እናምናለን። በሁሉም በሁሉም እናምናለን። ሁሉም ለጌታቸው ተገዥ ታዛዦች ናቸው። እናምናለን በስሜ የመጡትን ከነስማቸው እናምናለን። በስም ያልመጡትን ደግሞ እናምንባቸዋለን። እንዲሁ ወክቱቢ በመጽሐፍቶችም ማመን፣ በመጽሐፍት ማመን ማለት አላህ ሱብሐነሁ ወተዓላ ያወረዳቸውና በስሜ የዘረዘረልናል እናምንባቸዋለን። ከተውራት ወልኢንጂል ወዘቡር ወልፍርቃን ወሱሑፊ ሙሳ ወኢብራሂም የመሰሉትን እነዚህ በጥቅስ መጥተውልናል። ስድስቱ ማለት ነው። ከስድስቱ ውስጥ አህካም ደረጃ ላይ ያሉት እነማን ናቸው? ሶስቱ ናቸው ነው የሚባለው። በጣም ማለት ነው ታዋቂዎቹ ኢንጂል፣ ተውራትና ቁርአን ከሁሉም እንተን እንጂል የመጣው ተውራትን ለማሟላት ነው። የሁሉም መሀይሚን ደግሞ ቁርአን ነው። ሁሉንም ተቆጣጥሮ በውስጡ የያዘው ማለት ነው። በስም የመጡትን ከነስማቸው እናምናለን። በስም ያልመጡትን ደግሞ አላህ ስብሃነሁ ወተዓላ ያወረደዋለ ከየመላክተኞች ጋር እናምንበታለን ማለት ነው። ወርሱሉ በመላእክተኞችም እናምናለን። ወልየውሚል አኺር በመጨረሻውም ቀን እንደዚሁ ማመን ይሄ ከኡሱሉ አንደኛው ኡሱል ነው። ገና በመጨረሻውም ቀን ማመን ያ ማለት

በአላህ ፍላጎት ነው የሚከናወነው ብሎ ማመን በቀደር ማመን። ይሄ አራቱን መራቲቦች የግድ መያዝ አለባቸው። አላህ ሁሉንም ነገር አውቆታል፣ ያወቀውን ጽፎታል፣ የጻፈውን ነገር ደግሞ ሽቶታል፣ ፈልጎታል፣ ፈቅዶታል፣ እናም ደግሞ ፈጥሮታል። አራቱ መራቲቦች የግድ መያዝ ያለባቸው ናቸው። ይሄ አስለል አወል በመባል ይታወቃል። አርካኑል ኢማን ሙሉውን አስለል አወል ይባላሉ። በአሁን አቀራራቸው እስኪ እንመለከታቸው። አልኢማን